ሰላም አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጁሃር ቤተሰቦች እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው። በዛሬ ቪዲዮ ደግሞ ሁለት እቃማች አድርገን ይሰራ ነው ይዘላችሁ መተናል። እንግዲህ ይህን ቪዲዮ እንደተለመደ ሼር እያደረጋችሁ ላይክ እያደረጋችሁ በኮመንትም ደግሞ ሀሳባችሁን እየገለጣችሁ ሜትር ከሀያ አልጋ ነው ይህኛው። አልጋ ይህኛው ደግሞ ሶስት ተከፋች፣ በወዲያ በኩል ደግሞ የጫማ ማስቀመጫ አብሮት ያለው ነው ቁምሳጥኑ ከላይ ተደራቢ የሌለው ማለት ነው። ይሄ ሁለት ቀይ ይላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የቻናል ቤተሰብ ይሆኑ። እንደምትመለከቱት እንግዲህ ይሄ አልጋ በሜትር ከሃምሳ በሜትር ከሰማንያ ብዙ ሰርተነዋል። ይሄ ከለር ደግሞ ዛሬ በዚህ ከለር ነው ይዘን የመጣ ነው። ብዙ ጊዜ የሚሰራው ነጭ ነበር። በጣም ጽድት ብሏል፣ አምሮበታል ማለት ነው። እኛ በጣም ተመችቶናል። ከጎንና ከጎን ሁለት ኮሜዲኒዎች አሉት። በስላይደር ነው የተሰሩ ኮሜዲኒዎቹ እንግዲህ ኮሜዲ ነው ላይ ኖርማል አይደለም። አሁን እስከ በፊት ከምንሰራው በስላይደር ነው አሁን የምንሰራው። ስላይደሮቹ በጣም አሪፍ ናቸው ለኮሜዲ ነው ማለት ነው። እና ይሄንኛው መነሳሳት ይችላል፣ በወዲያ በኩል ያለው መነሳት ይችላል። ቦታችሁ ቤታችሁ ጠበብ ካለ ሌላ ቦታ ማስቀመጥ ትችላላችሁ። እንደዛ አንስታችሁ ይሄንኛውን ብቻ አድርጋችሁ መጠቀም ትችላላችሁ። እንደምትመለከቱት እንግዲህ ከዚህ በፊት የነበረውን ላላያችሁ ደግሞ ይሄንኛው የሚሰራው በጨርቅ አይደለም ማለት ነው፣ በስፖንጅ አይደለም የሚሰራው በእንጨት ነው። ተድበል ብሎ በእንጨት ነው የሚሰራው ማለት ነው። አሰራሩን ቪዲዮ ለቅቄላችኋለሁ ገብታችሁ ማየት ትችላላችሁ እንዴት እንደሚሰራ ማለት ነው። እንጨቱ እና አልጋው እንደምትመለከቱት ነው እንግዲህ። መጨረሻው በጣም ያማረ ሆኗል። እዚህ ጋር እንደምትመለከቱት እነዚህ ፎርገ ነው የሰራናቸው በእጅ ነው ማለት ነው፣ በእንጨት ነው። እኛ ተመችቶናል። የእናንተን ደግሞ ሀሳብ አስተያየት በኮመንት እጠብቃለሁ። እዚ ጋር ደግሞ እንደምትመለከቱት ሶስት ተከፋጭ ቁም ሳጥን ነው። ይህ ቁም ሳጥን እንግዲህ እንደምትመለከቱት ክላሶቹ ሰፋ ሰፋ ያሉ ናቸው። ወደ ጎንም ደግሞ ሜትር ከ50 ነው፣ እስከዚህ ድረስ ማለት ነው። እስከዚህ ድረስ ያለው ሜትር ከ50 ነው። እዚ ጋር ደግሞ የጫማ ማስቀመጫ ከጎን ጨምረንለታል። እዚ መሃል ላይ የሱፍ መስቀያ ያለው እዚ ጋር ማለት ነው። ሱፍ ቀሚስ የሚሰቀልበት ነው። ከስር ደግሞ መሳቢያዎች አሉት ሁለት መሳቢያ የተለያየ አይነት ነገር ማስቀመጫ ነው። ከላይ በኩል ያለው ደግሞ ቁልፍ አድርገንለታል ማለት ነው። ከላይ በኩል ያለው ቁልፍ አለ። ይሄንኛው ኖርማል ነው። ይሄም እንደምትመለከቱት እንደዚህ ነው። ክላሶቹ አሪፍ ናቸው። ይህ ቁም ሳጥን ደግሞ ለየት የሚያደርገው ምንድነው? ይሄ ጫማ ማስቀመጫው ለብቻ መንቀሳቀስ ይችላል። አሁን ብዙ ጊዜ ሲሰራ ወጥ ተደርጎ ይሰራና ከቤቱ አቀማመጥ ጋር ምናልባት ላይ ይሄድ ይችላል ማለት ነው። ወጥ ተደርጎ ሲሰራ ምናልባይ በዚህ በኩል ጥግን እንዲይዝ ተፈልጎ በዛ በኩል ቦታ ካላችሁ ይሄ ቦታ ሊከስር ነው ማለት ነው። በዛ ታሳቢ ተደርጎ የተሰራ ነው። ስትፈልጉ በዚህ ጋር ይሆናል፣ ስትፈልጉ በወዲያ በኩል ማድረግ ትችላላችሁ። ከዛ ውጪ ደግሞ ለየት የሚያደርገው ነገር ይሄ ቁምሳጥንኛ ቤት እንደሚሰራው ማለት ነው። ሁለት ቦታ ይሄ የሚነሳ ነው የሚነሳሳ ነው። ባለሙያ አይጠይቅም። በራሳችሁ ማድረግ የምትችሉት ነገር ነው ይሄ ደግሞ በወዲያ በኩል ወይ በወዲህ አድርጋችሁ ይህንኛውም በዝጋ ማድረግ የምትችሉት ነገር ነው ማለት ነው። ለማንቀሳቀስ በጣም ምቹ ነው፣ ታሳቢ ተደርጎ ነው የተሰራው። እንግዲህ ሰዎች ተሰባስበው የሚያነሱት ወይ ደግሞ ባለሙያ ጠርታችሁ የምታስገጣጥሙት አይነት ነገር የለውም። አልጋውም በዘመናዊ ነው የሚወርቅ ብቻ ነው። ይሄንኛውም ደግሞ ከቦታ ወደ ቦታ ለማንቀሳቀስ በጣም ምቹ ነው። እንደዚህ አይነት ዘመናዊ እቃ ማዘዝ ስትፈልጉ እንግዲህ በ0921007139 መደወል ትችላላችሁ። አድራሻችን ወሎ ኬሚሴ ነው። በአካል መምጣት ለምትፈልጉ ደግሞ ከጤና ጣቢያው ጀርባ ፕላስቲክ ፋብሪካው አጠገብ ነው መታችሁ በአካል መጎብኘት ትችላላችሁ። የምንሰራው ዋስትና ያለው እቃ ነው እንግዲህ፣ ሙሉ ለሙሉ ዋስትና ያለው እቃ ነው። የፈለጋችሁበት ቦታ አምጥተን እንገጥምላችኋለን ማለት ነው። ባለሙያ ራሳችን ሂደን የምንገጥመው የባለሙያ ከናንተ አይጠበቅም ማለት ነው። እንደዛ አሰራራችን ሀሳብ አስተያየታችሁን እየሰጣችሁ እንግዲህ